ዛሬ እለተ ማክሰኞ ነው። በእለተ ማክሰኞና በሌሎች የስራ ቀናት ተገልጋዩ እንዴት እየተገለገለ ነው የሚነገር ልንመለከትም በአዲስ ከተማ ክፍለ ከተማ ወረዳ 9 ተገኝተናል። ተከፍ የመጀመሪያውን ምልከታ የምናደርገው በሲቪል ምዝገባና የነዋሪነት አገልግሎት እንዴት ተሰጠ ነው የሚለውን ነገር ተመልክተን ቅኝታችን እንጀምራለን። እንዴት ናችሁ? ሰላም ነው። አሰግድ እባላለሁ። ያው ስሜ ጥላማ ሙሸት እባላለሁ። የወረዳ 9 ነዋሪ ነኝ። ያው ለልጆቼ የልደት ካርድ ለመውጣት ነው የመጣሁት አሁን እዚህ ተገኘሁት። እንዴት ነው አገልግሎቱ? በጣም ደስ ይላል። እኔ እንደዚህ አልጠበቅኩም ነበር። እኔ ከመጣሁ ረዥም ጊዜ ሆኖኛል። ሳይው በጣም ደስ ያለኝ ያለው አቀማመጥ የቢሮ ምና ሁሉ ነገርና አገልግሎቱ ራሱ በጣም ደስ የሚል ነው። ቅልጥፍጥፍ ያለ ነገር ነው ሁሉ ነገርና በጣም ደስ የሚል በዚህ ቀጥል ነው የምንለው። ከለበለ ለደካድ ለሲስተር ላውጣ አላት ነው። እንዴት ነው አገልግሎቱ? አሪፍ ነው ማለት ያው ከድሮ አንጻር ስታየው ፈጣን ናቸው እና የመጉላላት እንትን ነው የለም። በጣም አሪፍ ነው።